ሰምታችኋል። ክብር ለኢየሱስ ይሁን። እጅግ የምንወዳት የምናከብራት እናቴ አለች መካከላችን። በጣም እንድለኞች ነን። አሜን። ዛሬ ወርከ ወርካስ ነው። ክብር ለእግዚአብሔር ይሁን። እኛ ግን የተሰቀለውን ኢየሱስን እንሰብካለን። አሜን። ኢየሱስ ክርስቶስ ጌታ ነው። የጌቶች ጌታ የነገስታት ንጉስ ኢየሱስ ብቻ ነው። ከሰማት ሰማት የወረደው ከድንግል ማርያም የተወለደው ኢየሱስ ጌታ ነው። አሜን። የጌቶች ጌታ ነው። የነገስታት ንጉስ ነው። አሜን። ኢየሱስ ያድናን። አሜን። ኢየሱስ ከሞት ያድናን። አሜን። ኢየሱስ ከሲኦን ያድናን። አሜን። አሜን። ኢየሱስ የጌቶች ጌታ ነው። አሜን። የመንግሥታት ንጉሥ ነው። አሜን። ኢየሱስ ይወዳችኋል። ኢየሱስ ፍቅር ነው። አሜን። ወደዚህ ወደሚወዳችሁ ወደ ኢየሱስ ነበራችኋለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለእኛ ሲል በመስቀል ላይ ደሙን አፍስሶ ከኃጢአት አንጽቶናል። አሜን። ኑ ወደዚህ ወደ ኢየሱስ ከኃጢአታችሁ ትነጻላችሁ ዘላለ ሞት ትድናላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን ነገስታት ንጉሥ፣ የጌቶች ጌታ፣ የሀያላን ኃያል ኢየሱስ ብቻ ነው። አሜን መዳን በማንም የለም። እንድንበት ዘንድ ከሰማያዊ የተሰጠን የኢየሱስ ክርስቶስ ስም ብቻ ነው። አሜን ኢየሱስ ያድናል። አሜን ኢየሱስ ጌታ ነው። አሜን ወደ ወደሚወዳችሁ ወደ ኢየሱስ ኢየሱስ ፍቅር ነው። አሜን በጭብጨባ ክብር ለኢየሱስ እንሰጣለን። ኢየሱስ ያድናል።